በቅርቡ የክልሉ መንግሥት ለመጀመሪያ ጊዜ በክልሉ ከሚገኙ ብዙኃን ከተሞች መካከል በአራቱ ከተሞች የርዕሰ መስተዳደሩን ቢሮ ጨምሮ አራት የክልል ተቋማት በአምስት ነጥብ ሰባት ስድስት ሦስት ቢሊየን ብር ለማስገንባት ከተለያዩ የግንባታ ሥራ ተቋራጮች ጋር የውል ስምምነት መፈራረሙ ይታወቃል። ግንባታውን በሁለት ዓመት ጊዜ ውስጥ እንዲጠናቀቅ ግብ ተጥሎ እየሠራ ሲሆን የህንፃ ግንባታው የክልል ተቋማትን የቢሮ እጥረት ከመቅረፍን ባሻገር ህብረተሰቡ በቅርብ የተሻለ ቀልጣፋ ምቹ የሆነ አገልግሎት እንዲያገኝም ያስችለዋል። የዚሁ ሕንፃ ግንባታ አንዱ አካል የሆነንና ሉ ከሚገኙ ብዙኃን ከተሞች አንዷ በሆነችው በሚዛን አማን ከተማ ለክልል ተቋማት ቢሮ አገልግሎት የሚሰጥ ባለ ሰባት ወለል ያለውና በ2600 ካሬ ላይ የሚያርፈው ህንፃ የክልሉ ርዕሰ መስተዳደር ጨምሮ ከፍተኛ የክልሉ የዞን መንግስት የሥራ ኃላፊዎች በተገኙበት የመሰረት ድንጋይ ተቀምጦለታል። በስነ ስርዓቱ ላይ ተገኝተው የመሰረት ድንጋይ ያስቀመጡት የደቡብ ምዕራብ ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩትም የክልሉ ምስረታችን ዋንኛ ዓላማው ህብረተሰቡ መሰረታዊ የህዝብ ፍላጎት ጥያቄዎችን በቅርበት ለመፍታት ምላሽ ለመስጠት እንዲያስችል መሆኑን ገልጸዋል። ከተማችን የሚመጥን በከተማችን ውስጥ የሚገኙ የክልል ተቋማትን የሚመጥን አገልግሎት ሰጪ ተቋም መገንባት አለብን ብለን ባለፉት ሁለት ተኩል ዓመታት ስራ ስንሰራ ቆይተን እነሆ ዛሬ በይፋ ስራ የምናስጀምርበት መድረክ ላይ ደርሰናል እና ለዚህ ያመቻቸ ለዚህ ያደረሰን ፈጣሪ እያመሰገንኩ እንኳን ደስ ያለን፣ እንኳን ደስ ያላችሁ ማለት እወዳለሁ። የክልላችን አጠቃላይ ምስረታ ዳራውን ወደ ኋላ መለስ ብለን ስንቃኝ መሰረታዊ የሆኑ የህዝብ ጥያቄዎች የሆኑት በቅርበት የህዝቦችን የሰላም፣ የፍትህ፣ የመልካም አስተዳደር ጥያቄዎቹን መመለስ የሚያስችል መዋቅር ያስፈልገናል። መሠረታዊ የሕዝብ አገልግሎት ሰጪ ተቋማት ፍትሐዊ በሆነ መልኩ በቅርበት መገንባት፣ ማስተዳደር ያስፈልጋል ያሉ ርዕሰ መስተዳደሩ በሚዛን ማዕከል የክልል ተቋማት ቢሮ ሕንፃ ይገነባልን ብለዋለን። ሕንፃውም የክልል ተቋማትን ወደ አንድ ማዕከል የሚሰበስብና ዘመናዊ ቀልጣፋና ምቹ አገልግሎት ለመስጠት ያመቻልን ብለዋለን። ዞኖችና ወረዳዎቻችን ውስጥም ፍትሐዊ የመሠረተ ልማት ስርጭት በዋናነት መሠረታዊ የሆኑ የህዝብ አገልግሎት ሰጪ ተቋማት መንገድ መብራት ውሃ የጤና የትምህርት ተቋማት ፍትሐዊ ስርጭት ያስፈልገናል በተለያዩ ሁኔታዎች የተጀመሩት ሳይጠናቀቁ ረጅም ጊዜ ይቆያሉ ድጋፍና ክትትል በማነሳቸው የሚፈለጉትን ያክል ውጤት እያስገኙ አይደለም ስለዚህ ይህንን የመስረት ልማት ስርጭት የሚያሳልጥ አስተዳደር ስርዓት ያስፈልገናል ብለን ሁላችንም በጋራ ሞግተን ክልላችንን መስርተናል ክልሉ ከተመሰረተ በኋላም እነዚህን የህዝቦች መሰረታዊ ጥያቄዎቹን ለመመለስ ባለፉት ጊዜያት አቅም በፈቀደ መጠን ከክልል እስከ ታች ቀበሌ አስተዳደር ድረስ ያለውን መዋቅር በማሳተፍ መጠነ ሰፊ ስራዎችን ሰርተናል። የቤንሸኮ ዞን ዋና አስተዳዳሪ አቶ ሀብታም ካፍቴን በበኩላቸው ሀገራዊ ለውጡን ተከትሎ እንደ ህዝብ ከተጎናጸፍናቸው ድሎች ብስራት አንዱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምስረታ አንዱና ዋነኛው ተጠቃሹ ነው ብለዋል። እንደሚታወቀው ሀገራዊ ለውጥን ተከትሎ እንደ ህዝብ ከተጎናጸፍናቸው ድል ብስራት አንዱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምስረታ ነው። ክልላችን ከተመሰረተበት ወቅት ጀምሮ በኢኮኖሚ በፖለቲካ፣ በማህበራዊ ዘርፎች ትልቅ ስኬቶችን እያስመዘገበ ይገኛል። ክልላችን ከተመሰረተበት ወቅት አንጻር ስናይ እድሜው ትንሽ ቢሆንም በህዝብ ውስጥ እያስመዘገበ ያለ ውጤት በጣም ከፍተኛ ነው። በተለይ ለማህበረሰብ ተጠቃሚነት ቅድሚያ በመስጠትና ፕሮጀክቶችን አቅዶ በፍጥነት በመተግበር እንዲሁም ወደ ስራ በማስገባት ህዝብ ውስጥ ልማት እውን እያደረገ ያለ ክልል ነው። በከተማው ርዕሰ መስተዳደሩ በአካል ተገኝቶ ለቢሮ ግንባታ የመሠረት ድንጋይ ማስቀምጣቸው ለመላው ህዝባችን ትልቅ ኩራትና ክብር ነው ብለዋለም። የህንጻው መገንባት የክልል ተቋማት ፈጣን፣ ምቹ፣ ቀልጣፋና ለተገልጋዮች እርካታ በሚጨምር መልኩ አገልግሎት ከመስጠት ባሻገር ለከተማ ተጨማሪ ውበትና ድምቀት የሚጨምር መሆኑን ነው ዋና አስተዳደር የተናገሩትም። የዞኑ መንግስትም የህንፃው ግንባታ እስኪጠናቀቅ ድረስም ያላሰለሰ ድጋፉን ክትትል ከማድረግ ባሻገር ሁሉን አቀፍ ትብብር ለማድረግ ሁሌም ዝግጁ መሆናቸውን ነው ዋና አስተዳዳሪ የተገለጹትም። በመሰረት ድንጋይ የማስቀመጡ ስነ ስርዓት ላይም ርዕሰ መስተዳደሩን ጨምሮ የክልል የዞን፣ የሚዛን አማን ከተማ አስተዳደር ከፍተኛ ስራ ኃላፊዎች የሃይማኖት አባቶች የሀገር ሽማግሌዎች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል።